እኔ ስሜ ሰናይ ጌታቸው ይባላለሁ እና እዚህ ቤት የመጣት ሶስት እህቶች አሉ እና ብዙ ወንድሞች ይሰልዩልኝ። እኔ ግን ወደ እግዚአብሔር እንዳልገባ እንጂ ንግር ይዘኛል። በቃ ወንድማ ሙሉ ወንጌል ይነግረኛል። እኔ ግን እንዳልመጣ የሆነ ነገር ይዘኛል፣ ምክንያት እያደረገ ከዛ አንድ ቀን ዘመድ ሞቷቸዋል እና ቸርች እንሂድ አሉ። ከዛ ምን ብዬ ሉጣልኳቸውና የእነሱ ዘመዴ ሞቶ በቀደም የቀበርኩት ጋር አርባ ሄዳለሁ አልኩ። ለባለቤት ስለማይፈቅድልኝ ማለት ነው። አርባ ሄዳለሁ ብዬ መጣውና እዚህ ጋር አንተ እየጸለይ ክንሆን ምጸል ያለው እኔ እግዚአብሔርን በደንብ አውቃለሁ። ግን አንድ የዓለም አታለለኝ እላለሁ። በቃ ብዙ ነገር በህይወቴ ውስጥ ይሆናል እና አባቴንም በድንገት ነው ያጻሁት። ሳለቅስ ነው ይሄ ነገር የመጣብኝ። ጎይተር መጣብኝ። ሰባት ዓመት ሙሉ በመድኃኒት እዚህ እየተሰቃየሁ፣ እግዚአብሔር ሆይ ዛሬ የሄኖክ አምላክ አንተንና መስፍንን በጣም ወዳቸዋለሁ። ኮልፌ እከታተላቸዋለሁ። ሄኖክ ጋር በቃ መሄድ አለብኝ ምክንያት ፈጥሬ ብዬ ከጓደኞቼ ጋር መጣሁ። እዚህ ጋር ቁጭ ብዬ ጸለቅ ስጸልይ ዛሬ የሄኖክ አምላክ እኔን ካላገኘ ሁለተኛ ነው ጌታዬ ብዬ አልመጣም አልኩ። እግዚአብሔርን አውቀው አለ እውነት እግዚአብሔርን በደንብ ነው የማውቀው። ከዛ ቁጭ ብዬ እየጸለይኩ ቀጥ ብለ ወደ እኔ መጣና ተነሻ አልከኝ። እውነት እግዚአብሔር አየኝ ነው ያልኩት። እግዚአብሔር እውነት አየኝ ያልኩኝና ደስ አለኝ። ከዛ ትቀጥ ያለሽ አልከኝ። እንደምን አልሰማሁም። ስጸልኝ ወደኩ አንድ እህቴ እዚያ ያለች ትቀጥ ያለሽ ተብለሻል፣ ትቀጥ ያለሽ አለች። ያመኛርስቴን እንትን ተብያለሁ። ጎይተር ሰባት ዓመት ሞላ። አባቴ ሲሞት ነው ጎይተሩ የተገኘውና መዳኒት ብቻ ነው ሞተው ነኝ ነኝ ላቫዲያ ማቶኮሳ ካማሽ ራቬቬ ተካሞስ ከፓባስ የሚያስቀጥል ሞገስ የሚያስቀጥል ቅባት። ከዛ ቤት ገባሁ። የት ሄደሽ ነው? ሰንዶም ቸርቼ ጂ ነው ከጓደኞቼ ጋር ትቀጥ ያለሽ ብሎኛል እቀጥላለሁ አልኳቸው። በቃ ሄኖክ ሄኖክ እግዚአብሔር ታይቶታል ትቀጣለሽ፣ አለኝ አልኩ። ሚያዝያ ውስጥ ነው የመጣሁትኝ። ከዛ ሚያዝያ 8 ደግሞ ልጄ ነው ልጄ የወለድኩበት ቀን የመጀመሪያ ልጄ። የዛ ለታ ስልክ ተደወለልኝ ከአለርት ሆስፒታል፣ እዛ ነው ክትትል። ሰናየት ጌታቸው ነሻው፣ ልቤ ደነገጠ። በቃ የአንገት ነገር ስለሆነ እንጂ ሁለት ልጆቼን በኦፕራሲው ነው የወለድኩት። ከዛ ተደወል ሰናየት ጌታቸውን ችንኪ፣ ማን ነው ብዬ ለልጄ ሰጠዋል። ሌላ ሰው ነው የመሰለኝ። አይ ከሐኪም ቤት ነው፣ ፈረንጆች መጥተዋል እንዲያግዙ፣ ሰርጀሪ ትሰሪያለሽ ያለሽ አሉ። ልቤ ደነገጠና ቆይ ባለቤቴን ላማክር አልኩና ዘጋውትኝ። ከዛ ድጋሚ ደግሞ ለምን ትቀጥ ያለሽ ተብያለ እንደ ደውዬ ወረፊያዥልኝ እመጣለሁ አልኳትና ጠዋት ሄድኩኝ ማለት ነው። እዛ ሄጄ ቁጭ ብዬ ካርዴ የማልመጣ እንዴ ዛሬ ምንድን ነው ካርዴ የማይመጣው ብዬ ግራ ገባኝ። ለምን አይመጣም ካርዴ? እንደ አንቺ እኮ አልመጣም ባለቤቴን ላማክር ብለሻል፣ አለች ወይኔ እኔ እኮ በቃ እንዲስተካከልልኝ ልጆቼ ከትምህርት ቤት እንዲያመጣልኝ ነው እንጂ መሰራት አለብኝ አልኳትኝ እና የአልጋ ቁጥር ተሰጠኝ። ከዛ ዶክተር መጣ እና ያው እየገባን እንታያለን። እንዲ ቢለው እንዲ ቢለው እንዲ ቢለው ምንም የለም። አረ ሰናይት ምንም እኮ የለም። አንዴ ከዶክተሬ ጋ እን በደንብ እየተቀላለድኩ እየተቀላለድኩን ማውራ ዶክተር ች በመድኃኒት አቃጠላችሁ ወይ ቀዳችሁ አውጡልኝ ምናምን እንምላቸው ከዛ፣ አረ የለም አለኝ። ሌላም ዶክተር መቶ አየኝ አ አለ እኔ መድኃኒት አሉጥም ስላለ ቀደዱኝ። አልጋ ያዝልኝ አልኩኝ። እሺ ለማንኛውም ሄደሽ እንትን አሰር ያለኝ ደም መሰብሰቡን መሰብሰቡን ደም አሰር ያለኝና ሄድኩኝ። ከዛ እዛ የላቸውም። አሜን ሆስፒታል በባሌ በኩል እታከማለሁ ቶላ ና ደም አሰራለሁ አልኩት። ደም አሰርቶ ይዞል ይመጣ ገና ካሜን ሆስፒታል ሳሉጣ ዶክተር እንዲኖስቲል ስላ አረ ይሄ ኖርማል ነው አለኝ። በቃ ዛሬማ እንትና ሄኖክ ምትዩ አለችኝ እህቴ። ሄኖክ ምትዩ ተቀጣ ያለሽ ብሎሻ ልትቀጥ ነው አለችኝ። ከዛ ግን ውስጤ ምን ይመጣል፣ ይሄ አንድ ወንድሜ ስቀብር ነፍሴ ሞዳምላኬ ስጋ አፈሩ የሚለው ይመጣል። በቃ የሄኖክ አምላክ ወደ ላይ ነው መሰለኝ፣ እንድቀጥል የነገረኝ ያልኩት፣ አይ በቃ አይ ሞቴንም ነገረኝ። እኔ ግን ለእግዚአብሔር ቃል ገብቼ ይለታለሁ ብሞት እንኳን ልጆች አስራ ስምንት ዓመት ሆኗቸው ነብስ ሲያቁ ብየዋሉ በእውነት አትሞችም ብሞት። ሁሌም የምጸልየው ይህን ነበረ ለእግዚአብሔር። ጓደኞች ያውቃሉ ወንድሞች ያውቃሉ። አስራ ስምንት ዓመት ብቻ ስጣኝ ከዛ ወዲህ ነፍስ ካወቁ በኋላ ልሙት፣ አልጨነቅም በቃ አልነበረ። ከዛ ዶክተሩ አየውና እንደ ሰናይት ኖርማል እኮ ነው አለ እንዲ። አረ ኖርማል አደለም ያ ሰርጀሪ ብላችሁ አይደል እንዲ ያስገባችሁኝ ብሎ ያንንም ገልጾ ሳይሆን ኖርማል ነው። ከዛ ልመሰክር ውድመጥቼ ደስ የሚል ፕሮግራም ነበር። ይህም ፕሮግራምማ ምስክርነ ብዬ አረብሽን ብዬ ሄድኩኝ። ከዛ እጅክ ምናምን እያልክ በጣም ደስ የሚል በቃ አንትን እያልክ ነበረ። ከጓደኞቼ ጋር መጥቼ አመስግኝ የሄድኩኝ ከዛ ዛሬ ደግሞ አንድ ጓደኛ የታማለች እሷ ልጠይቅ ነው ብዬ በጠዋት አሁን በቴሌቪዥን እኮ ይውሻል። ይዩኛ አልፈራም። እኔ እቀጥላለሁ። ትቀጥ ያለች ተብያለሁ። ስለው እኔ ልጆቼን አንትኬ አንቺ ቀጥ ያለ በኢየሱስም በበረከት ቀጥይ፣ በጤና ቀጥይ፣ መንገድች ላይ ያለ መዝጊያ ሁሉ ይሰበል ባርኬሻለሁ፣ ይሁን አለ። ተባረክ፣ የምሥራች ባው ሁለት ሺህ አምስት ግራጁዌት ማደርግበት አመት ነበር እና ወደ ግማሽ ወር አካባቢ ላይ በቃ በጣም ሰልፍ በዛብኝ ና ዲፕሬሽን ጀመረኝ ማለት ነው። እና በቃ በጣም በዲፕሬሽን ይቸገር ነበር። ከዛ ከተወሰነ ጊዜ በኋላ ደግሞ ድምፅም መሰማት ጀመረ። አንድ አመት ከምናምን ያህል ሆስፒታልም አልሄድኩም፣ ቸርችም ብዙ አልሄድም ነበር። ያው እዛ ሲሄድ ይበልጥ ስለሚረብሸኝ ማለት ነው። እና ድምፁ መጣ ረጅም አመት ቆየ ማለት ነው፣ እስከ ዛሬ ሳምንት ድረስ እና በቀን ሶስቴ፣ በሳምንት ሶስቴ ወይ ሁለቴ እታመማለሁ። እና አንዳንዴ በቃ ከህመሙ በጣም ክብደት የተነሳ ራሴ ለማጥፋት እስካስብ ድረስ ያመኝ ነበር። የዛሬ ሳምንት ከመድረሱ ሐሙስ ቀደም ብሎ አመመኝ እና በጣም ነበር ያመመኝ። ፈራው በቃ እና ፈርቼ ማልቃስ ጀመርኩኝ በእግዚአብሔር ፊት በቃ ጌታ ሆይ እርዳኝ እንዳልሞት እያልኩኝ ማልቀስ ጀመር ከዛ በንጋታው የተወሰነ ያህል እንትናለልኝና ተኛው በንጋታው መጥቼ እዚህ ሰው ሰዎች ላይ እጃችሁን ጭናችሁ አጠገባችሁ ያለው ሰው ጋር ጸልዩ ስትል በምጸልይበት ሰዓት የሆነ የመንፈስ ቅዱስ ሀይል ተሰማኝ በቃ ከዛ በፊት ለ13 ዓመት ምናምን ያህል አየችው አላቅም ያን ስሜት ማለት ነው ከዛ ጊዜ በኋላ ይኸው እስከ ዛሬ ቢያንስ በሳምንት ሶስቴ ነበር የሚመጣው ይኸው ምንም የለም ከሁለት ሺህ አምስት ጀምሮ ነው የታመምሽው። ትምህርትሽን ያቆምሽ ያኔ ነው? አይ ሳላቆም እንደምንም ብዬ ቀጠልኩ። ስራ ግን መስራት አልቻልኩም። አልቻልሽም? አልቻልኩም። ይህን አንድ ሳምንት እንዴት ነበርሽ? በጣም ደህና ነኝ። በቃ ማለት ስሜቱም የለም። ሌላ ጊዜ አሁን ያስፈራኝ ነበር፣ ቀኑ ባይሆን ራሱ ስሜቱ ይመጣ ነበር። አሁን ግን ሙሉ ለሙሉ ደህና ነኝ። በኢየሱስም በዚሁ ነፃነት ኑሪ። አሜን። ይሁን አለ። ተባረቂ ነ ያደረገልኝ ብዙ ታምራት ነው። ከሞት አስመልጦኛል እኔንም ልጄንም። መጋቢት አስራ ዘጠኝ ነው እዚህ ቤት የዳንኩት። እግዚአብሔር ብዙ ታምር ሰርቶልኛል ለእኔም ለልጄም። እኔ የመጣሁት ከመገናኛ ነው። ስሜ አለምፀሐይ ይባላል። በጣም ታሚሜ የነበረ በአጋንንት ስራት ልሞት አጋንንት እያስፈራራኝ ከሞት መንጋጋ ነው እግዚአብሔር ያስመለጠኝ እኔንም ልጄንም። በቃ ነገ ትሞቻለሽ እያለ በህልሜ እያስፈራራኝ እሾክ መስሎ ከእግሬ ውስጥ እየወጣ ማለት እንደ መርፌ በቃ ከዚህ በኋላ ወቶልሻል እያለ ነብይ ሲሰጠኝ ነበር ያየሁትና መጣው፣ ዳንኩ። እግዚአብሔር ይመስገን። እዚህ ቤት የታምራት ቤት ነው፣ የመዳም ቤት ነው። በጣም ነው ማመሰግነው። ሁላችሁም እመኑ ትድናላችሁ። እግዚአብሔር የሚያድን አምላክ ነው። የልብን ያቃል። አጋንንት ሁሌ ሞትን፣ ስጋትን ነው የሚሰጠው። እግዚአብሔር ግን መልካም አባት ነው። እኔ በህልሜ አሳየኝ፣ በሁኔ ደግሞ አዳነኝ። ከዛም በኋላ ደግሞ የተሰጠኝ ከነብዩ ዘይት ነበረ ሆዴን ይነፋኛል በጣም በቃ እንደምሞት ነው የሚነግረኝ ሁሌ። የወር አበባ መስሎ ይፈሳል፣ ሆዴ ያብጣል። በቃ ሐኪም ቤት እጄ ብታይ ምንም እንደሌለሽ ነው የሚሉኝ። በቃ ግራ ገባኝ። እግዚአብሔር በቃ አንተ ከሞትም አስመልጠኛል ከዚህም ደግሞ ታድነኛለህ። አይ ካንሰር ሊሆን ይችላል እንደዚህ ሊሆን ይችላል አባላዘር ሊሆን ይችላል ይሉኛል፣ ያስፈራሩኛል። በቃ እኔ ምንም ሐኪም ቤት አልሄድም፣ ሐኪም እግዚአብሔር ነው፣ ሰው ያላየውን እሱ አይቶኛልና በዚህ ድን አለው ብዬ በውሃ አድርጌ ጠጣሁት። ከዛ በኋላ ይሄው ቀጥ ብሎ ቁሞልኛል። እግዚአብሔር ይመስገን እልልበሉልኝ አመሰግን። ክብር ለኢየሱስ ይሁን። እንኳን ጌታ ደረሰልኝ። አሜን። ይሄንን እግዚአብሔር አድርጎልኛል። በጣም አመሰግናለሁ። እግዚአብሔርን አመስግኑልኝ። እሰይ።